በመድረኩ ላይ የእንኳን ደህና መጣችሁ ንግግር ያደረጉት የጠምባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይ ነው። ልበሰፊዎቹ የበጎ አድራጎት ህብረት ማህበራዊ ሚዲያን ለበጎ ዓላማ በመጠቀም በልዩ ወረዳው ከመንግስት ጎን በመሆን ዘርፈ ብዙ ስራዎችን እየሰሩ እንደሚገኙ ተናግረዋል። በአንድነት ብዙ ነገሮችን ማድረግ ይቻላል፣ የተባበሩ ክንዶች ብዙ ነገሮችን መቀየር ይችላሉ፣ ብዙ ታምር ማስራት ይቻላል። ስለዚህ ይህ ልበሰፊ ማህበር ጠምባሮ ላይ በሚደረጉ ልማቶች ላይ እጃቸውን አስገብቶ ብዙ ስራዎችን ከመስከረም ወር ጀምረው እየሰሩ ነው ያሉት ዋና አስተዳዳሪው አክለውም ከዚህ ቀደም የጠምባሮ ብሔረሰብ የተለያዩ ባህላዊ የእርቅ፣ የምርቃትና ሌሎችንም ባህላዊ ኪዋኔዎችን በሚያደርግበት በልዩ ወረዳው ከሚገኙ መስህቦች አንዷ በሆነችው በታሪካዊቷ ደገሌ ስር ሆነን የአባቶችን ምርቃት መቀበላችን ተያይዘን መልማትና መለወጥ እንድንችል የሚኖረው አስተዋጽኦ የጎላ ነው ብለዋል። አሁን ላይ እንደ አካባቢያችንም ሆነ እንደ ሀገር እየተስተዋሉ ያሉ ለውጦች የብልጽግና ፓርቲ ትሩፋቶች ናቸው ያሉት ዋና አስተዳዳሪው ሁሉም ሰው በተሰማራበት ውጤታማ ስራዎችን በመስራት ህዝቡን ለማሻገር የድርሻውን እንዲወጣም አሳስበዋል። ይህ ልበሰፊዎች በጎ አድራጎት ህብረት ሰብሳቢ ወጣት አበጃ አርፍ ጮናም፣ የህብረቱ ጸሐፊ ወጣት ያይቆ ሚሻሞ በበኩላቸው የማህበራዊ ሚዲያን ለበጎ ዓላማ በመጠቀም በሀገር ውስጥና ከአገሮች ከሚኖሩ የጠምባሮ ተወላጆችና ከአጎራባች አካባቢዎች ከተውጣጡ ወዳጆች ባገኙት ገንዘብ በልዩ ወረዳው ለአቅመ ደካሞች የተለያዩ ድጋፎችን በማድረግ ላይ መሆናቸውን ተናግረዋል። በማህበራዊ ሚዲያ ቲክቶክ ቻሌንጅ ላይ ገብተን ነው ይህን ስራ የሰራ ነው እኛ ወጣቶች ባለንበት አካባቢ ሆነን ለሀገራችን ልማት ብሎም ለአካባቢያችን ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ነው ይህን ስራ የሰራ ነው። የአካባቢ ወጣቶች በተለይ ደግሞ ከሀገር ውጭ የሚኖሩ ወጣቶች ለምን በአካባቢያችን ባሉ በጠምባሮ ሽማግሌዎች ምርቃት አንቀበልም ብለው እነሱ ስፖንሰር አድርገው ምርቃቱን ለመቀበል ነው። ከአባቶቻችን ማለት ነው። አካባቢውን ማህበረሰቡም ይጠቀማል፣ መንግስታችንም ደግሞ ተጠቃሚ ይሆናል ማለት ነው። መንግስት ያልደረሰበትን ወጣቱ በዚህ መንገድ መድረስ ይችላል ማለት ነው። በምርቃት መርሃ ግብሩ ላይ የተገኙት በኢፌዴሪ የህዝብ ተወካዮች ምክር ቤት የጠምባሮ ብሔረሰብ ተወካይና በምክር ቤቱ የጤና ማኅበራዊ፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡራቃም ማኅበራዊ ሚዲያ አገርን ለመገንባትም ሆነ ለማፍረስ ትልቅ አቅም ያለው መሆኑን አመላክተዋል። ይሁን እንጂ በልዩ ወረዳው ማኅበራዊ ሚዲያን ለበጎ ዓላማ በመጠቀም እየተሠሩ ያሉ ዘርፈ ብዙ የልማት ሥራዎች ሊበረታቱ የሚገባቸው ናቸው ብለዋል። እንደ ጠምባሮም ሆነ እንደ ሀገር በለውጡ መንግሥት የተገኙ ዕድሎችን በመጠቀም የአገርቱን ብልጽግና እውን ለማድረግ በየመዋቅሩ ያለው ሁሉም መልካም ስራን በመከወን የዜግነት ግዴታውን ሊወጣ እንደሚገባም ዶክተር ታደለ መልእክታቸውን አስተላልፈዋል። በርካታ ነገሮችን የጠምባሮ ሕዝብ የብልጽግና ትሩፋት ከሆኑት ወይንም ብልጽግና ያመጣቸውን በጎ ነገሮችን እየተቋደስን ነው፣ እየተካፈልን ነው። እንደ ሀገር ይህ ትልቅ እድል ነው፣ ትልቅ ነጻነት ነው። ይህን ነጻነት ግን በደንብ ማስተዳደር መቻል ያስፈልጋል። በምርቃት መርሃ ግብሩ ወቅት የተገኙ የሀገር ሽማግሌዎችና የሃይማኖት አባቶች በበኩላቸው ኢትዮጵያ ውስጥና በተለያዩ የውጭ ሀገራት ያሉ ልበሰፊዎች የበጎ አድራጎት ኅብረት አባላት በልዩ ወረዳው ለአቅመ ደካሞች ቤት በመስራት ማዕድ በማጋራት የተለያዩ ድጎማዎችን እያደረጉ ባሉ ልጆች ደስተኞች መሆናቸውን ገልጸዋል። ሽማግሌዎቹ አክለው ልበሰፊዎችንና መላውን የጠምባሮን ትውልድ በመመረቅ ሁሉም ያለ ልዩነት በመንግስት ጎን በመቆም የአካባቢውን ልማት ለማሳለጥ በሚደረጉ ጥረቶች የዜግነት ግዴታውን ሊወጣ እንደሚገባም ጥሪያቸውን አስተላልፈዋል። በመርሃ ግብሩም በፌዴራል በክልልና ሌሎችም መዋቅሮች የሚገኙ የብሔረሰቡ ተወላጅ የመንግሥት የሥራ ኃላፊዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች እንዲሁም ጥሪ የተደረገላቸው አካላት ተሳትፈውበታል።